ጋዜጠኛ ቴዎድሮስ ካሳሁን ከአርባ ቀናት በገዳም የመታደስና የፈውስ ጉዞ በኋላ ከቤተሰቡ ከልጆቹ ጋር በሰላም ተቀላቅሏል። ቴዎድሮስ ካሳሁን ከአርባ ቀናት ገዳማዊ ቆይታዊ በኋላ በጌታ ምሕረትና ፍቅር ሙሉ በሙሉ ታድሼ ተመልሻለሁ። ይህ ጉዞዬ በፈውስ በበረከትና በቃላት ሊገለጽ በማይችል ጥልቅ ውስጣዊ ሰላም የተሞላ ነበር። ትናንት ከሰዓታት በኋላ በተትረፈረፈ ትህትናና በአዲስ መንፈሳዊ ተሞልቼ ወደ ውድ ልጆቼና ቤተሰቦቼ ተመልሻለሁ። በዚህ የመከራና የለውጥ ጊዜ ሁሉ ከኔ ጋር አብሮኝ ለነበረው እስከዚህ የመታደስ ቅጽበት ላደረሰኝ አምላኬ ምስጋና ይግባው። በዚህ ጉዞ ከጎኔ ለነበራችሁ ሁሉ ጸሎታችሁ፣ ፍቅራችሁና ድጋፋችሁ የዚህ ታላቅ ደስታ አካል ናቸው። ይህንን ጸጋ አብረን እንካፈል። ጌታ አይኔን እንደፈወሰኝ ሁሉ እናንተንም በልዩ ልዩ መንገድ ከጎኔ ለቆማችሁ ሁሉ በምትፈልጉት ማንኛውም ነገር ይርዳችሁ፣ ፊቱን ያብራላችሁ፣ ይባርካችሁ በማለትም ቴዎድሮስ ካሳሁን ገልጿል። ከቤተሰቦቹ ጋር ተቀላቅሏል። በርካቶችን ያሳዘንበት ክስተትም ከዚህ በፊት ጋዜጠኛ ቴዎድሮስ ካሳሁን ያስተላለፈው በርካቶች በማዘንም እርዳታ እንዳደረጉለትም ነው። ከጎኑ ለቆሙት ሁሉ ምስጋና እንዳቀረበ ጭምርም የወጡት መረጃዎች ያሳያሉ። ሚኪታቦርንፎን ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ ያግኙ። ሰላም ቆዩልኝ።